የሚጠይቀው በስከ መጨረሻ ልውል ሌላ ችግር ውስጥ ሊከቱት እኮ ነው። እነዚህ ጦሰኙ ራሷ ባመጣችው እራሷ እንትን ባለችው ፊት ለፊት ልውል ባለበት ሰዓት ገና የዚችኛ የራሄል ሞት እየተጣራ እያለ ገና ይችኛዋን ደግሞ ከፊት ለፊቱ በሽጉጥ ብላ እግዚአብሔር ሕይወት ሲቀጥልላት ተርፋ ይህንን ወራደ አዋርድ ተብላ ይመስለኛል። አንዳንድ ጊዜ ሰው እንዴት ነው እህቱን የገዛ እህት ያጎት ልጅ ማለት ከእህት አይተናነስም እንግዲህ እህቱን እንዴት ነው ፍቅረኛ እያለ በማን ላይ ነው እያሾፈ በማን ላይ እንትን እያለ እንደሆነ አስቡት? የገዛ እህቱም እንግዲህ ተናግራለች በሱ ስም ምን አይነት ከጀርባ እንደዚህ እንደሚለብሰው አለባበሱ ምናምን አነጋገሩ ምንም የማያውቅ እንትን መስሎ ግን ከጀርባ አበበ የተባለው ሰውዬ በጣም ሚሊኔየር እንደሆነ ነው እየተነገረ ያለው። በራሱ ስም ቤት ያለው፣ በራሱ ስም መኪና ያለው ሰው ነው። እንግዲህ አበበ ስራውን እያያችሁ ነው። እንግዲህ ከአቤል ጋር ዘበኛ ሆኖ ነው እየሰራ ያለው። የዘበኛ ደሞዝ ይህ ሁሉ ነገር ይገዛል ቢባል መቼም በፍጹም ማይታመን ነገር ነው። አይደለም፣ ዘጠኝ ወር ስምንት ወር ይቅር እና እድሜ ልኩንም ቢሰራ ራሱ አያገኘው። አይደለም ቤት መኪና ራሱ መግዛት አይችልም በዚህ ደሞዝ። እና ይሄ ሰውዬ እኛ እንደምናየው እንደዚህ ምስኪን ምናምን መስሎ ከጀርባ ዋነኛው አለቃ ማለት ትችላላችሁ፣ የሚያዘው ለዚች ልጅ ያጎቱ ልጅ ሀያ ሺህ ብር ነው የከፈሉኝ አለች። ሀያ ሺህ ብር፣ ለሀያ ሺህ ብር ህይወቷን አጥፍተዋት ነበር። ልዑልን ብቻ እዛ ቦታ ይዛ ወደዛች ጓደኛ የተባለችው ቤት ይዛ ለመሄድ ብቻ ሀያ ሺህ ብር ተከፈለኛለች። እንግዲህ በስከ መጨረሻ የፈጣሪ ሲፈርድ ለልዑል የነበረው ለእሷ ሆኖ ይኸው አሁን ላይ እንደውም ታመስግን፣ ህይወቷ ስላለ እግዚአብሔርን ታመስግን። የእውነት የአበበ ታሪክ እጅግ በጣም እየበዛ እጅግ በጣም ብዙ ነገሮች፣ እነ ልዑል እዛ ቤታቸው ውስጥ ቁጭ አድርገው እየቀለቡት ያለው አቤ ማን ነው? አበበ የተባለው ሰውዬ በስከ መጨረሻ በጣም ብዙ ጉድ እያመጣባቸው ነው። አሁን ደግሞ ቀስ ብሎ ደግሞ እኔ እነሱን እንዳይጎዳቸው እፈራለሁ። እሺ ልዑልን ወይ አቤልን እንዳይጎደው እፈራለሁ። ልዑል እንደው በጣም ሰው አማኝ ነው። ሰው የሚጎደው ሰው እንትን የሚለው አይመስለውም። እመቤቴ ነው የምላችሁ ለምንም እንትን አይልም። እንደምታዩት ነው። በጣም ምስኪን ነው። ወይኔ ስንቱ ስንቱ ስንቱ ስንቱን አየንን። እንደው በዚህ በዚህ ትንሽ ቀን እንኳን ስንት ጉድ አየን፣ ያበበን ጉድ። ኧረ ይሄ ጉደኛ የሆነ ሰውዬ አጎቱስ እንዴት ነው የሚያየው? ይቺ ልጁን ገሎበት እግዚአብሔር አይበልና የሆነ ብትሞት ወይ እንትን ብትል እንዴት ነው ይሄ ሰው ነገሩ? እንደዚህ አይነት ገንዘብ እንደዚህ አይነት ቤት፣ እንደዚህ መኪና ምናምን ያለው ሰው ስለ ቤተሰብ ስለ ምናምን በፍጹም አያስብም። አሁን ላይ የሚያስበው እሱ ያላየውን ህይወት እያየ ነው። በህይወቱ ኑሮት የማያውቀው ነገር እየ አለው አይቶት፣ ጨብጦት፣ ምንም ነገር በህልም እንደሚንቀሳቀስ ነው ሰውየውን የማስበው እንጂ በድን ሁኗል እኮ በድን፣ በድን ታውቃላችሁ። ዝም ብሎ ነው የሚንቀሳቀሰው። እንደውም ሊያ ሊያ ሊያ ሊያ እንላለን፣ ግን ከሊያ በላይ በጣም ኃይለኛው ወንበዴ አበበ ነው። እኛ እንደምናየው እኛ እንደምናስበው ሳይሆን ሰውየው ከአቅም በላይ ነው የሚሰራቸው ስራ፣ እያንዳንዱ የሚያዛቸው ከየትኛውም እንትን እሱ ካዘዘ በቃ ሁሉም ነገር እንትን ይላል እና አሁን አሁን ግን እኔ በጣም ብዙ ነገር እየተጠራጠርኩ ነው በአበበ ምክንያት እንግዲህ የዚህ ጉደኛ ጉድ ይሄ ነው ከእናቱ ፊት ሲያለቅስ ምንም ነገር እንዳልሰራ እያስመሰለ በውሸት እዚህ ስራ እንዳስገባችሁ ሁሉ ነገር ጥፋት የሊያ እንደሆነ እያነባ እንግዲህ የዘንድ ወንባ አይታችሁታል። እናቱ ከሄደች በኋላ ግን የገዛ ለእህቱም ራሱ አራራላት። የእናቱ ልጅ እህቱን ወንጀል እንድትሰራ ይዞ ከዛ ቦታ የነበረች ከእናቷ ቤት የነበረች ልጅ እንድትመጣ ወንጀል እንድትተባበር አድርጎ እስከ መጨረሻ እንግዲህ በልውሉ የተለቀቀውን ማየታችኋል ብዬ አስባለሁ። በራሱ ስም ምን አይነት እንትን በቃ የማትገምቱት ነገር ያበበ ነው ወይስ ምንድን ነው እስከምትሉ ድረስ ሰውየው ከእኛ ከምናስበው በላይ እሱ በጣም ባላፍት እንደሆነ ነው እየተነገረ ያለው። ይሄ ሁሉ ነገር ከስተጀርባ እንግዲህ ያው እኛ በተለይ የምንከታተለው ሰዎች በደንብ ያበበን እንትን እናውቃለን እና አሁን ላይ እየፈራሁላችሁ ያለሁት እዛ አጠገባችሁ ያሉት አቤል እና ልዑልን ነው የምፈራላችሁ። ምን እንዳያደርጋቸው እፈራላችኋለሁ። ብቻ እኔ ፈጣሪ ጠብቃችሁ ወንድሞቼ፣ ክፉ ነገር አይንካችሁ። ከዛ ውጭ የነሱ ጉድ፣ የነሱ ታሪክ፣ የራሳቸው ጉዳይ ነው። አይ፣ ጉድ ጉድ ጉድ ጉድ። እና ኔ በጣም ገርሞኛል፣ በጣም በጣም ከምላችሁ በላይ ማለት ነው። በጣም ያላሰባችሁት ነገር አበበ። እንግዲህ ይሄ ነገር ነገሮች ምንም አይመስለውም፣ ምንም ምንም ምንም እንደተፈጠረ ራሱ አይቆጥረውም። እውነት ለመናገር እንደውም እንደዚህ ስት ፊቱ ላይ ራሱ ስታናግሩት እነሱን የመቆጣት ያላደረኩም እንደዚህ ነው ውሸት ነው፣ እንደዚህ በሉ ተብለው ነው አስገድድሃቸው ነው ጭራሽ ለልውል ማለት ነው እውነቱ ሲወጣበት እና ይሄ ጉደኛ አበበ። በመጀመሪያም እንግዲህ እናንተ ማስባችሁታል ገና ገናስ ገና ይሄ ነገር ሲጀምር ይሄ አበበ የተባለው ሰውዬ እንዳለበት እጁ እንዳለበት በጣም እንትን ስትሉ ነበር። ያው እንግዲህ የጠረጠረ ምንድን ነው የሚባለው አባባል፣ እስከ መጨረሻ እንደዚህ ሆኗል። ሚስቴ ናት፣ እንትኔ ናት፣ ፍቅረኛዬ ናት፣ ምኔ ናት ሲል ያጎቱ ልጅ ፍቅረኛ እያለ እንግዲህ፣ ወንጀል ለካስ እንደዚህ ነው የሚሰራው እናንተ አረጉት እያላችሁ እያላችሁ እያላችሁ ስትሄዱ ስለ እሱ በጣም በቃ ጊዜያችሁና ድክ ትደክማላችሁ። ስለአበበ መጨረሻ ለማወቅ ከፈለጋችሁ እንግዲህ እናንተ እያያችሁ ነው። አብዛኞቻችሁ በአቤል የሚለቀቀው በሉል የሚለቀቀው እያያችሁ ነው እና ስናብ በተለይ ይህን ሰሞን ያበበ ጉድ አላልቅ ብሏል በየጊዜው በየቀኑ የሚመጣው ያበበ ነገር ነው እንደውም የልያ ነገር ተረስቷል ማለት ይችላሉ ምክንያቱም የእሷ ሰዎችም ቢያዙም የሚጠሩት ግን እሱ ይሄ ሰውዬም እንዳለበት ነው እየተናገሩ ያሉት አዛዡም ያዛቸው ከእሷ ይቀበላል እሱ ደግሞ ያዛል እና እሱ ምንም የማያውቅ ነው የሚመስለው ስልኩ ስለተወሰደ ከሊያ ጋር አያወራም ምናምን ብሎ አልውል እንትን ይላል። ግን እሱ ያው ስራውን እየሰራ ነው። ውስጥ ለውስጥ መጨረሻቸው ምን እንደሚሆን እኔ በጣም ናፍቆኛል። በተለይ ይሄ በውሸት አለም እየኖረ ያለው አበበ እንደው ለእናት እንኳን አያዝንም በጥቃቅን ቤተሰብ ሙሉ እስር ቤት ሲገባ እንደው ትንሽ ትንሽ ህሊና የሚባል ነገር የለው። እና አሁን እነዚህ ሰዎች ምህረት ሊደረግላቸው ነው ወይስ ሊታሰሩ ነው? እያንዳንዱ እህት፣ ወንድም እናቱ ተዋት፣ ጦሳቸውን ይውሰዱ። እናት ምንም አያውቁም፣ ተገደው ነው እናትየዋ እራሳቸው ራሳቸው ራሱ ባመጣው ልጅ ሰርቱ ያመጣው እያሉ እንግዲህ እሱ እየሄደ ቤታቸው ምናቸውን ሲላቸው፣ እኔ በእናትየዋ ምንም ቅሬታ የለብኝም። ሙሉ በሙሉ ይታሰሩ የምለው ማንን ነው? በመጀመሪያ ይሄንኑ ዋነኛውን እህቶ ወንድሙ ያክስት ያጎት ልጅ የተባለችዋን በሽጉጥ የተመታችው ልጅ፣ ስለተመታች የምትማር የምትተው አይደለችም። አሁን ካገገመች መታሰር አለባት። ይች ልጅ እኮ ልውልን እኮ አስገድለው ነበር። ሀያ ሺህ ብር ለሀያ ሺህ ብር ብቻ ተከፍሏት ማለት ነው ከትምህርቷ ሳትሆን ከምኗ ሳትሆን ለሀያ ሺህ ብር ብላ ህይወቷን የገ እንትን ያለች ሴት ናት። እና ይቺ ዝም ብሎ ብትለቀቅ ነገ ጠዋት እንደዚህ ሰው እንደዚህ አድርጊ በብር ምናምን የምትባል እሺ ነው የምትስማማው፣ እና ቅጣት ማግኘት አለባት። የፈለገውት ብትጎዳም ማለት ነው ሰው የሰራውን ነው ሰው የዘራውን ነው የሚያጭደው ሲባል እኔ እውነት እንትን አይመስለኝም ነበር። በትክክል እያየው ነው ያበበን ውጤት። በዚህ በትንሽ ቀን ብዙ ነገሮች እያየው ነው። መጨረሻው ደግሞ ምን እንደሚሆን አብረን እናያለን። የጠረጠረ ተመነጠረ አለ። በስከ መጨረሻ እንግዲህ የሚይዘው የሚጨብጠው አቷል። አበበ ሁሉም ሰዎች ሚስጢሬን ይጠብቃሉ ያላቸው ከእህቱ ጀምሮ እንግዲህ እውነቱን እየተናገሩ ነው ያሉት። መሀል ላይ ቀርቷል ነው ምላቸው አበበ መሀል ላይ መሀል ላይ ምንም ያለ ምንም እንትን መሀል ላይ ቀርቷል። በሱ ዙሪያ ያሉ እሱ የሚያሰራቸው ሰዎች እንዳሉ እውነትን እየተናገሩ ነው ያሉት። ይሄ ሰውዬ ምንም ነገር ለማድረግ ወደኋላ የሚል ሰው አይደለም። እሱ ጋር አሁን ላይ እያሳደደ ያለው ምንድን ነው? እንደው አሁን እናንተ እንደ ተመልካች ስታስቡት አንድ ዘበኛ የቤት የሚጠብቅ ሰው በዚህ ዓመት ባልሞላው ውስጥ የቤት ባለቤት፣ የራሱ መኪና። ይሄ ነገር በመጀመሪያም እኮ እኔ ገና ሲመጣ ራሱ አላማረኝም። በቃ እንደዚህ ሲያወራ አይታችሁ ከሆነ አንገቱን ድፊት አድርጎ ነው ምንም ነገር እንትን ሲል እንደዚህ አይነት ሰው ደግሞ ውስጡን በፍጹም አታውቁትም። ፈሪ ነው ምናምን እንላለን እኛ። ግን እሱ ግን በውስጡ ያለው እንትን በጣም ከባድ ነው። ከሊያ ጋር አልገናኝም ይላል እንጂ አሁን ላይ ግን እሷ ጋ እንደሚገናኝ እሱ መቶ ፐርሰንት እሱ ሊያ ያለችበትን ቦታ የሚያቅም ይመስለኛል። እርግጠኛ ነኝ፣ እዚሁ አዲስ አበባ ውስጥ ናት ያለችው ጓደኛ የተባለችው አለች ብላ እዛ ቦታ ልውልን ይዛ ስትሄድ ነግሬያችኋለሁ። ሊያ ያለችበት የተባለው ቤት እዛ ቤት ውስጥ ግን የተገኘው ሌላ የስም ሞክሼ ሌላ ሊያ ሆነ። ሌላ ሊያ ናት። ማነች ስትባል የእሷም ስም የምታ እንትን የምትለኝ የሊያ እንትን ነኝ፣ ተላላኪ ነኝ፣ ወይም ሊያ ጋር ነው የምሰራው የሆነ ድርጅት ምናምን አለ ትላለች። ከእሱ አንድ ላይ የምንሰራው ጓደኛዋ ነኝ አለች። እንደውም እኔ ወጥመድ ይሆናል ወይኔ ልውል ምን ሊያረጉት ይሆን እያልኩኝ ነበር። ግን በስከ መጨረሻ እንግዲህ እሷ ሳትሆን ሌላ በስም ሞክሾ ሁና ነው እዛ ቤት ውስጥ የተገኘችው። ብቻ እግዚአብሔር መስኪን ለልውል ምንም ነገር ስላላደረጉት ማለት ነው። ሰው ብዙ ያስባል። ፈጣሪ ግን ያው የልብን ስለሚያውቅ ብቻ እግዚአብሔር ይጠብቃቸው። ለማንኛውም እንግዲህ የዚችን ጉደኛ ሴት ከነገርኳችሁ እንግዲህ ያበበ ጉድመችም አያልቅም። ነገም ደግሞ ምን እንደሚፈጠር አናውቅም። ዛሬ እንደዚህ ካለ ነገም አዲስ ነገር ይኖራል። ለማንኛውም ሰላም እና ፍቅር ተመኞላችሁ። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ቪዲዮ ላይክ ያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብት። ተወዳችኋለሁ። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።